አዎ የግል ስነ ስርዓት ማለት ከትርጉሙ አይደል? መጀመሪያ የሚያስፈልገው ምኑን ማወቅ ነው። ትርጉሙ ምን ማለት ነው? ቃል ላይ ቸልተኛ ከሆነ ህይወት ላይ ቸልተኛ ነው። ምንሆን ቃልን ማወቅ አለብን። ስነ ስርዓት ማለት ልናሳካ ለምንፈልገው ጉዳይ የሚያስፈልግ የሚያስፈልግ፣ ለምኑ? ለእኔ አይደለም፣ ለእኔ አይደለም ልናሳካ ለምንፈልገው ጉዳይ መደረግ ያለበት ተግባር ነው። ለምኑ? ልናሳካ ለምን? ስለዚህ ለማሳካት ጉዳይ የሌለው ሰው ስነ ሥርዓት ያስፈልገዋል? አያስፈልገውም። ለዚህ ነው አብዛኛው ሰው ዝሩ የሚሆነው። ቀኑን ተነስቶ የሰው ካላንደር ሞልቶ የሚኖር ሰው እኮ ይኖራል። በአብዛኛው ጊዜ ስልክ ይደወልላችኋል። ዛሬ ከሰዓት ምን አለህ? ምንም የለኝም። የዛ ሰው ካላንደር ማሟያ ነገ ጠዋት ለቅሶ አለ፣ ጠዋትና የለቅሶ ማሟያ። ከነገ ወዲያ ሰርግ አለና የሰርግ ማሟያ። ከነገ ወዲያ ደብሮኛል እባክህ ና እና እስኪ ትንሽ እንጫወት። እንደዚህ የሚኖር ሰው እኮ ሞልቷላ። እና ይሄ ሰው አሁን በህይወቱ ሊለወጥ ይፈልጋል እንዴ? ስኬት እኮ ሰርከስ አይደለም። ስኬት እኮ በስነስርዓት የሚካሄድበት ቤታችሁ መድረሳውን ሰርከስ ነው እንዴ? ከዚህ ወደ ቤት መሄድ ለምዳችሁታል አውቶማቲክ ነው። ግን ስትወጡ ከዚህ ወደ ቤቴ ሊሂድ ብለን አይደል ምንጀምረው ወደ ቤት ሊሂድ ከዛስ ወደ ቤት በሚያስኬደው ከዚህ በፊት ባላችሁ መረጃ መንገዶች መሰረት ምን ታደርጋላችሁ? ትሄዳላችሁ። ቢደብራችሁም ትሄዳላችሁ፣ ፀሐይ ቢሆንም ትሄዳላችሁ፣ ዝናብ ቢሆንም ትሄዳላችሁ፣ ቢሰለቻችሁም ትሄዳላችሁ። ቤት የምትደርሱት እንደዛ ከሆነ ዝናብ ሲሆን እየቆምን ፀሐይ ሲሆን እየተው ነው እንዲሁም በዚህ ጋር ፀሐይ ነው ወደ ሌላ ሄድ እያለን በህይወት እኮ እንደዚህ ነው የማንደርሰው። ለምን በዚህ ጋዜና ዛሬ ከሱ ጋር በፓርትነርሽፕ የሆነ ስራ ልጀምር ብዬ አስባለሁ። ከዛ በኋላ እኔ ግን እንደማስበው ለምን አታስብም? ስለዚህ ይቅርብኝ ይላሉ። ኖ ያሰብነበት ቦታ እስክንሄድ ድረስ አንተም እኔም እናስፈልጋለን፣ ተያይዘን እናሳካለን። ሊሄድ እንኳን ሲል እየታባህ ነው የምትሄደው፣ እንጨርስ እንጂ ነው የሚባለው። ብዙ ሰው ግን የጀመረው ጓደኝነት ያቋርጣል፣ ትዳር ያቋርጣል፣ ቢዝነስ ፓርትነርሽፕ ያቋር፣ ከዛ ከሰው ጋር መስራት ከባድ ነው ይላል። ድህነት ስቀላል ነው ራስን አንድ ሚሊዮን ብር ማለት ቀላል ነው። እንደ ሁለተኛ እንዳቴ ተምራ የብሔራዊ ባንክ ገዢ ትሆናለች እና ሆል ብር እንደዚያ ከእናንተ ማሻላለሁ ማለት እሺ አይቀርም። የብሔራዊ ባንክ ገዢ እንኳን ብሮቹን ነፍሳቸው ሲፈቅዱ ነው የሚታተሙ ይህ ሁሉ ብር እያንዳንዳችን ኪስ ውስጥ ያለው አንድ ሰው ወይ ማኔጅመንት ነገ ብሩ ላይ የሚያርፈው ማሰብ ፊርማ እኮ ያንቺ ይሆናል። እንደውም እንደዛ ነው ማድረግ ያለብሽ እንዳለ ፈርመች ፈርመች ለእኛ በአንቺ ፊርማ ብንገባያይ ዩሃፍዛት ፓወር ቢሊዮን ይሁን ትሪሊዮን ትሪሊዮን ሳይሆን ይቀራል። ታትሞ ያለው ብር ያንን ያክል ማንቀሳቀስ የምች ይነ ስለ ሷ ሰውራ ስለሁላችንም ነዋል። ከሆነ ነገር በታች ብሎ ጭንቅላታችሁ ሲዋሽ ንገሩት። ሌላ ሰው ደግሞ እንደኒው ያክል ምን ሆኗል። ያንን ብሩ ሁሉ ይታተም አይታተም የሚል መብት ያለው ሰው ነው። እነሱም ሰውም እኛም ሰው፣ ግን አልመው ነው እዛ ጋ የደረሱት። የብሔራዊ ባንክ ገዢ እባክህ እኔ ከብር በታችን ነኝ ብለው አይመስለኝም። በእሱ አድሜ ያሉ ይመስላችኋል? ብርማ ወረቀት ነው፣ ስትፈልግ ትፈርምበታለህ ያሉ ይመስለኛል። እውነት እየፈርሙበት ነው። እንግዲህ አንድ ቀን እንሰማለን ደግሞ ታሪካቸውን። ግን ያንን ስነስርዓት ውስጥ የገቡት ግቡ ስለነበራቸው። ስነስርዓት ማለት ይሄ ነው። ሌላው ስነስርዓት ላይ የምናየው ነገር ምንድን ነው? የምትፈልገው ቦታ እስክትደርስ ድረስ የሚያስፈልግህን ስራ መስራት ስነስርዓት ይባላል። የት እስክትደርስ? የምትፈልገው ቦታ በህይወት እስክትደርስ፣ ተማሪነት እስክትመረቅ ድረስ አማረኝ፣ ደከመኝ፣ ሰለቸኝ ምናምን የለም። ጓደኞች ሲዝናኑ፣ ክለብ ሲሄዱ፣ ሻይ ቡና ሲሉ፣ ፊልም ሲያዩ፣ አንተ ትምህርትህን ብቻ ነው። ከተመረክ በኋላ ችግር የለው። ከተመረክ በኋላ እኮ ሲኒማ ቤት መርጠህ መግባት ይቻላል። ግን በትምህርት ላይ የምታይ ከሆነ አብዝተህ ምን ይሆናል? በኋላ አክተር ለመሆን ይጠቅማል፣ ለመመረቅ ግን አይጠቅምም። ዋት ዱ ዩ ዋንት ቱ ቢ ምንድን ነው መሆን የምትፈልጉት? ለሰዎች በጣም የሚተርፍ ሰው መሆን ከፈለጋችሁ ለሰዎች የሚተርፍ ስራ ለመስራት ከሰዎች ጋር ያላችሁን ጊዜ ከጓደኛ ከእህት፣ ከወንድም ጋር ቆጥባችሁ ስራ ላይ መሆን አለባችሁ። እኔ በውስጤ ካሉኝ ስጦታዎች መካከል አንዱ የቢዝነስ አይዲያ ማምጣት ነው። ስጦታ ነው ያልኩት፣ ችሎታ አይደለም፣ ተሰጥቶኝ ነው። የሆነ ነገር ሳይ ቢዝነስ ነው የሚታየኝ፣ ችግር ሳይ ቢዝነስ ነው የሚታየኝ እና አይ ላይክ ት በጣም የምወደዋል። የቢዝነስ አይዲያ ሰው አይስጠኝ። አሁን ህይወት አላማኝ ከማወቅ በፊት እንትን ቢዝነስ አይዲያ ሲሉኝ እኔ እየሰራሁት ነው። ጓደኞቼ ሲነግሩኝ ፈርተው ሲያቆሙት እኔ ይቀጥላሉ። አንድ ጊዜ በአንድ ጓደኛዬ ኤሌመንተሪም ሃይ ስኩልም አብረን ማብረን የተማረን በጣም የምወደው ጓደኛዬ ነው በአሳ ላይ ማስተርሱን ሰርቶ መጣ ኔዘርላንድ ምናምን። ከዛ ስለ የጌጥ አሳ ኦርናሜንታል ፊሽ የጌጥ አሳ ጎልድ ፊሽ ምናምን የሚባሉ እኛ ሀገር ውሃ ስለሌለ አሳ የለም፣ ቢኖርም የምንበላቸው ብቻ ነው የምናውቀው። እና በጣም የሚያምሩ ምናምን ብሎ ነገረኝ። አድድን ነው ሶሻል ሚዲያ ምናምን ያኔ የለም። ከዛ ሚሊዮነር ያደርጋል አለኝ። በቃ እንሰራዋለን አልኩት። ከዛ ጀመርን፣ መሀል ላይ ፈርቶ አቆመው። ፈራዋለሁ። እሱ የእሱ ክፍያ ላይ ስንደርስ ጥግ ድረስ ሰው ይታገላል። በደም ደም ሰጥቼ ውጭ ሄጄ አሳዎችን አምጥቼ የአሳ ማራቢያ ግብርና አፕሩቭ አርጎልኝ ይሄ አሳ ሊያራባ ይችላል የሚል ፖንድ በቤት ውስጥ ሰርቼ አምጥቼ ሸጬ አትርፌ ሁለተኛ ዙር ሄጄ ሁለተኛ ካመጣው በኋላ ጎርፍ ወስዷቸው ነው። እስካሁን እሱን ስራማ አልሰራም። በዛ ውስጥ ያየሁት ነገር ምንድን ነው? እኔ በአካውንቲንግ የተመረቀ ሰው አሳ ማርባቲንግ ሲሰራ እንግዲህ በእውቀት አይገናኝም አይደል፣ ግን ማንዋል ሁሉ አዘጋጅቻለሁ። ሃው ቱ ኪፕ ፊሽ አስ ፔት ማለት አሳን እንዴት እንደ ቤት እንስሳ ደግሞ ቤት ውስጥ እንዳሉ እንደ ድመት፣ እንደ ውሻ እንዴት እንደምትመግቧቸው እንደምታጸዱ። የአሳውን ገን ገንዳውን የምሰራው እኔ ነኝ፣ አሳውን ኢምፖርት ማድረገው እኔ ነኝ፣ ሴልስ የምሰራው እኔ ነኝ፣ ማኔጀር እኔ ነኝ። ተቀጣሪ አካውንታንት እኔ እኔ ሁሉ ነገር እኔ ባለቤት ንግድ ፍቃድ ላይ ፎቶ ያለው እኔ ነው እና አሁን ድረስ በጣም በክብር ነው ያስቀመጥኩት እሱ አንድ ቀን ወደፊት የሚሰራ ሴልስም ስሰራ ምርጥ አድርጌ ነው ሰራው በየሆቴሉ እየዞርኩ ማለት ነው እያነጋገርኩ ልንሰራ ነው ብዬ እኔ ነኝ አልልም ወይ ድርጅት እናንተ ብቻ እንደሆናችሁ ካወቃችሁ ሰው ይንቃችኋል ድርጅታችን ትላላችሁ ለጊዜው ሰው ከሌለ እኔና ፈጣሪ አለለሁ ለሁለት ድርጅታችን ለዛ ነው ራሴ ሴልስ ሴልሶ ሱፐርማርኬት ሀዲያ ሱፐርማርኬት የምታውቁት ከሆነ እንትን ጋር ነበረ። እዛ ቆሜ እሸጣለሁ። ከዛ ዞሬ ደግሞ ሲታዘዝ ግቢ ውስጥ ና ግቢ ውስጥ ወርክሾፕ አለ ደግሞ መስታወት ምናምን አስቆርጬ በዲዛይን ሰራለሁ። እሱን ሄጄ ደግሞ ሲያዙ ደግሞ ወስጄ ተክለውምን ኔ በቃ ዋን ማን ሾ ይባላል ዋን ማን ሾው ይህን ያነሳውላችሁ ለምንድን ነው? አንዳንድ ጊዜ አይዲያ ይመጣላችሁና እኔ አልተማርኩም አትሉ። አሁን እሷ ኮምፒውተር ሳይንስ አይደል የተማረችው ከሱ ልፍ ያለ ነገር ሲመጣ ያው ስላልተማርኩ ነው እንጂ ኢትዮጵያ ውስጥ እኮ የተለያዩ መስሪያ ቤቶች ዜና ላይ ያልሰማችሁ እንትን መስሪያ ቤት ካሉ ሰራተኞች መካከል ይህን ያክል ፐርሰንቱ በፎርጅድ ዲግሪ ነው የሚሰሩት። አንተ ኦሪጂናኑን ለፍተሽ አይ ቲ ከኒው ኢማጂን አንቺ የተማርሽን የአራት ዓመት እኛ በአካባቢ ወረቀቱን ብቻ ሰርተ ለምን ምንገባም። ብዙም የተለያየ ስራ አያስፈልግም እያልኩ አይደለም። አሁን አሁን አገሪቷ ባለባት ኢኮኖሚ ባትማረውም ወረቀቱ ካለ ትሰሯለን።